ወጣ ያለ የመናንያ ቦታ የተጋድሎ ቦታ የፍጹማን ቦታ ዝቋላ ምሳሌ ደብረ ታቦር ነው የተባለው። እንግዲህ ዛሬ የካቲት 13 2017 ዓርብ ዕለት የምንገኘው በትላንትናው ዕለት በተደረገው በአባቶቻችን ሰማዕትነት ምክንያት ከተለያየ ስፍራ የመጣችሁ ሁላችሁም ኦርቶዶክሳውያን ምዕመናን ልጆቻችን፣ አባቶቻችን፣ ወንድሞቻችን የሀዘኑ ተካፋይ ያልሆነ የለም፣ ሐዘኑ ያልተሰማው የለምና ይህንን ሐዘን ወደዚህ ገዳም የመጣችው ለማጽናናት፣ ለማረጋጋት ከነሱም ደግሞ በረከት ለመቀበል ይመጣችሁ ሁላችሁም ኦርቶዶክሳውያን ምዕመናን አባቶቻችን፣ እህቶቻችን፣ ወንድሞቻችን እንደምን ዋላችሁ? እግዚአብሔር አምላካችን ሁላችን በጤና ጠብቆ ይህንን የቅድስናውን ሀምሳለ ደብረ ታቦር የተመሰረተውን የጻድቁን ተራ ወጥተን እዚህ ቦታ እንድንገኝ ቦታ እንድንረቅጥ የፈቀደ የአባቶቻችን አምላክ ሎለ ባህሪ እግዚአብሔር አምላካችን ስለ ሁሉም ነገር የተመሰገነ ይሁን። እንደዚሁ እናታችን እናቱ ድንግል ማርያም ወላዲተ አምላክ ተራራውን ወጥታችሁ ልዩ መንፈስ ያለበት ቦታ ነው። ተራራው ሊያደክም ይችላል። ከድካም በኋላ ነው ክብር የሚገኘውና ከዚህ በኋላ በመቶ ዓመት የጸለዩበት ጸበል ደግሞ ለኢትዮጵያ በሙሉ እዚሁ ዝቋላ ላይ የሚገኝ ነው። እንግዲህ ስለገዳሙ በሰፊው ለማውራት ጊዜ ያጥረናል ይላል ቅዱስ ጳውሎስና ግን ስለ ጊዜው ስለአሁኑ ስለ ሁኔታው፣ ስለ ጊዜው ስንዋጅ፣ ጊዜውን ዋጁ ይላልና ጊዜው መምህር ሽመልስ የሚባሉት መምህር በእውነት አሁን ይህንን የሚታዩትን ሚዲያ ለዚህ እነኚህ ልጆች እንደዚህ እንዲመጡ በረከቱ እንዲሳተፉ ያደረጉ ስፖንሰር የሆኑ እሳቸው ናቸው። እሳቸውን ባለበት ከነ ቤተሰቦቻቸው ጭምር ይጠብቅልን። ብረሳሽ ኢየሩሳሌም ቀይ ትርሳሽ ያለው ቅዱስ ዳዊት ለዚህ ያደግንበትን ቦታ የበላንበትን ቦታ የጠጣንበትን ቦታ ክብር ያገኘንበትን ቦታ መርሳት መዘንጋት እንደሌለብን እኚህ መምህር በሰፊው ይነግሩናል፣ በሰፊው ያስተምሩናል። አሁን ስለሳቸው ነው መናገር ፈልጌ አይደለም። ልጆቻችንም እንደዚህ መታችሁ፣ አባቶችን መጎብኘታችሁ ትልቅ ነገር ነው በእውነት። የነሱን በረከት ተካፈላችሁ ማለት ነው። የነሱን በረከት እነሱ ደም በማፍሰስ እኛ ደግሞ በመጓዝ ይሄ እኮ ነው የእግዚአብሔር ስራ። እነሱ ደም አፍሰዋል አይደል? እነሱ ሞቱ። ለኛ ደግሞ ትላንትና ህይወት ብርሃን አበሩልን። አላበሩ እንደ ሻማ ቀልጠው ህይወታቸው አብርተዋል ማለት ነው። ስለዚህ ከዚህን አንጻር ህይወታቸው ያበራ ነው። የኛም ህይወት ብርሃን ሆኖ ይብራ፣ መልካም ነገር እንድንሰራ እግዚአብሔር። መናገር ፈልጌ አይደለም። ቦታው እንደምታዩት ከከተማ ወጣ ያለ የመናንያ ቦታ፣ የተጋድሎ ቦታ፣ የፍጹማን ቦታ ዝቋላ። ሃምሳ አለ ደብረ ታቦር ነው የተባለው ምስጢር የሚገለጽበት ቦታ፣ ቅዱሳን ተገልጸው የሚታዩበት ቦታ በሰባት ይገርማቸዋል እዚሁ ባህሩ ላይ ዙሪያውን ብርሃን ይወርዳል። ክብረ መንፈስ ቅዱስ

ራጽ ራጽ ያብራጽ ራጽ ወወልድ ወመንፈስ ቅዱስ ሃዱ አምላክ ዘለዓለም ሥላሴ ስብሐት ለእግዚአብሔር ለዛብ ጻነስ ከዛት ኪሳት እስከዚህ ሰዓት በሰላም በጤና ጠብቆ ይህንን የቅድስናውን በሐምሳለ ደብረታቦር የተመሠረተውን የጻድቁን ተራ ወጥተን እዚህ ቦታ እንድንገኝ ቦታ እንድንረግጥ የፈቀደ የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን ስለ ሁሉም ነገር የተመሰገነ ይሁን። እንደዚሁ እናታችን እናቱ ድንግል ማርያም ወላዲተ አምላክ ለስም አጠራሯ ክብርና ምስጋና ይግባት። ገዲዮ የሁሉም ቅዱሳን በተሰጣቸው ጸጋ ክብርና ምስጋና ይግባቸው። እንግዲህ ዛሬ የካቲት 13 2017 አርብለት የምንገኘው በትላንትና ሁለት በተደረገው በአባቶቻችን ሰማዕታነት ምክንያት ከተለያየ ስፍራ የመጣችሁ ሁላችሁም ኦርቶዶክሳዊ አመመናን ልጆቻችን፣ አባቶቻችን፣ ወንድሞቻችን የሀዘኑ ተካፋይ ያልሆነ ሆነ ይለምጭስ ሀዘኑ ያልተሰማው ይንልምና ይህንን ሀዘን ወደዚህ ገዳም መጣችሁ ለማጽናናት ለማረጋጋት ከነሱም ደግሞ በረከት ለመቀበል የመጣችሁ ሁላችሁም ኦርቶዶክሳውያን ምእመናን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን እንደምን ዋላችሁ። እግዚአብሔር አምላካችን ሁላችንን ፈቅዶና ወዶ ከነኛ አባቶች በረከት እንድንካፈል የፈቀደ አባቶቻችን አምላክ ክብርና ምስጋና ይግባው። እንግዲህ አሁን ቆመን ያለንበት የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ አውደ አውድ ላይ ነው ያለ ነው ወይም ማርገጃው ላይ ነው ያለ ነው። ከወደፊት የአባታችን የአቡነ ገብረ መንፈስ ቅዱስ ጻድቁ ዝቋላ አቦ ዝቋላ ተብሎ የተጠራ የተሰየመ ጻድቁ ብዙ ተጋድሎን የፈጸሙበት ቦታ ነው። እንግዲህ ይች ቦታ ክፉ ነገር አይናደርስብሽም ምንም አይገባብሽም ተብላ በእግዚአብሔር ቃል ኪዳን የተነገረላን ነው። ነገር ግን አሁን ደግሞ ዘመኑ ጋር ስናያያዘው አባቶቻችን በደጃቸው ሰው ፈልጎ ሰማዕትነትን ሩቅ አገር ይሄዳል። እነሱ ደግሞ ፈልጓቸው ሰማዕትነት ለሰማዕትነት ዋጋ የከፈሉ አባቶቻችን የቤተክርስቲያን ዓይን የሆኑ ብዙ ስራ የሚሰሩ ወደፊት ቤተክርስቲያኗን ይታደጋሉ ብለን የምናምናቸው አራት አባቶች መናንያን፣ ያው በማይሆኑ ሰዎች፣ በጨካኞች ሰዎች ያው እንደተሰው መስዋዕትነት እንደከፈሉ በትላንትናው ዕለት አይተናል። እነኛ አባቶች እንግዲህ በገዳሙ ላይ ሲኖሩ በትህትና ሆነው ገዳሙን እያገለገሉ ሲኖሩ ነገር ግን ይቺ ቀን ተጠብቃላቸው ስለነበረ ሄደው መስዋዕትነት ከፍለዋል። አሁን እኛ ከነሱ የምንማረውን ማረው ነው። ምንድነው መስዋዕትነት ማለት? በክርስትና መጽናት አንድ ትልቅ መስዋዕትነት ነው። ዛሬ በዓለሙ ባለው ዓላማ የሚጸና ሰው አንድ ሰማዕትነት ማለት ነውና ልጆቻችን እንግዲህ ከእኚህ በረከት በእውነት ተካፍለናል። ያው ትላንትና በሰፊው ሲነገር ቆይቷል። እናንተም ልጆቻቸው ልጆች መሆናችሁን ለማስታወቅ ቤተክርስቲያን ልጆችን ብላችሁ መጥታችኋል። አሁን እንግዲህ ደግሞ እግዚአብሔር ይህንን የቀረውን ጊዜና ዘመን እንደዚህ ካለው መቅሰፍት ሁላችንንም ይጠብቀን። እንደው ሰማዕትነትም ቢሆን በእነሱ ሰማዕትነት አገሯ ሰላም አግኝታለች። የክርስቶስ ደም ዓለምን እንደቀደሰ የእነሱም የደም መፍሰሳቸው ይቺን አካባቢ ቀድሷታል ብለው ትላንትና ሲናገሩ ሰምተናል። በእነሱ ይብቃ ይበለን፣ በእነሱ በቅቶ የሰማዕትነት ዘመን በቃችሁ። ሰማዕትነት ስንሰማው ሩቅ ነበረ፣ ለካ ቅርብ ነው። ቅርብ ነው ሰማዕትነት እያልን የምንሰብከው ትላንትና ግን በተግባር የተሰበከ በዝቋላ ተራራ ላይ ነው እና እኔም እዚህ ገዳም በነበርኩበት ሰዓት ገዳሙ በጣም ፈታኝ ገዳም ነው በህይወት ብለው በሕይወት ተወራርደው የሚገቡበት ገዳም ካሉ ገዳማት ሁሉ ዝቋላ ገዳም ሌላ ቦታ የለም። ሌላ ቦታ ድሎት አለ፣ እዚህ ቦታ ድሎት የለ። መውጣት መውረዱ ራሱ አንድ ታላቅ ፈተና ነው። ከዛም አልፎ ደርፎ ሰይጣን ደግሞ ይፈትናል እዚህ ቦታ ነው። ጻድቁንም ፈትኖ ለመቶ ዓመት ቁልቁል ተዘቅዝቀው ሲጸልዩ ብዙ ፈተና ፈትኗቸዋል። ይሄ የታወቀ ነው። ጻድቁን የፈተነ ደግሞ አሁንም እኛን ይፈትናል ቢፈትነንም አንደነቅም፣ አያስደንቀንም። ፈተናውን የሚያሳልፍ እግዚአብሔር አለ እና እኛንም ፈተናውን ያለውን ያሳልፈን፣ አባቶቻችንን በገዳም ያሉትን ይጠብቅልን። ልጆቻችንም እንደዚህ መታችሁ አባቶችን መጎብኘታችሁ ትልቅ ነገር ነው በእውነት። የነሱን በረከት ተካፈላችሁ ማለት ነው። የነሱን በረከት እነሱ ደም በማፍሰስ እኛ ደግሞ በመጓዝ ይሄ እኮ ነው የእግዚአብሔር ስራ። እነሱ ደም አፍሰዋል አይደል? እነሱ ሞቱ። ለኛ ደግሞ ትላንትና ህይወት፣ ብርሃን አበሩልን፣ አላበሩ እንደ ሽማ እንደ ሻማ ቀልጠው ህይወታቸው አብርተዋል ማለት ነው። ስለዚህ ከዚህን አንጻር ህይወታቸው ያበራ ነው። የኛም ህይወት ብርሃን ሆኖ ይብራ። መልካም ነገር እንድንሰራ እግዚአብሔር የዓለም ብርሃናቸው ለዘላለም ያበራል ስራቸው፣ ያበራል ስራቸው፣ ለዘላለም ያበራል ስራቸው፣ ያበራል ስራቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው፣ ይኸው ለዘላለም ያበራል ስራቸው።